ሰላም ጤና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋል። የአማራ ክልሉ ፕሬዚዳንት አቶ አረጋ ከበደ ላሊበላ ላይ ጥቃት ተፈጸመባቸው። ከጥቃቱም ለጥቂት መትረፋቸው ተሰምተዋል። የአገዛዙ ጦር በበኩሉ በላሊበላ በርካታ ፋኖ ገድያለሁ ሲል መግለጫ አውጥተዋል። በእርግጥ በቅዱስ ላሊበላ ከተማ ምንድን ነው የሆነው ስንል መረጃዎችን ፈትሸናል። በቀዳሚው የግንባር መረጃችን ይዘነዋል። በአርሲ የኦርቶዶክሳውያን ግድያ ቀጥሏል። አገዛዙ በበኩሉ በወኪሎቹ በኩል የምስራቅ አርሲውን የጅምላ ጭፍጨፋ ሃይማኖትንም ሆነ ብሔርን መሰረት ያደረገ አይደለም የሚል ሪፖርት እንዲቀርብ አድርጓል ለግድያው የኦነግ ታጣቂና የፋኖ ኃይሎችን ተጠያቂ ያደረጉ ተጎጂዎች አሉ ሲልም በመጀመሪያ ደረጃ ሪፖርቱ ላይ ግልጽ ፖለቲካዊ ወገንተኝነት ያለበት ነጭ ውሸት ይዞ ቀርቧል ለመሆኑ አርሲ ምን እየሆነ ነው ያለው አገዛዙስ ለምን በዚህን ያክል መጠን ኦርቶዶክሳውያንና የአማራ ህዝብና የሚለውን ተጠየቅ ከኛ ጋር ስትቆዩ ትሰሙታላችሁ የብልጽግናው አገዛዝና የህወሓት ለግጭት የቀረበ ወታደራዊ ፍጥጫ ወደ መጨረሻው ምዕራፍ ተገፍተዋል። በክስ ላይ ክስ፣ በወታደራዊ ኃይል ላይ ወታደራዊ ኃይል እየተደራረበ ነው። አገዛዙ ህወሓት በአፋር የተኮሳቸውን ከባድ መሳሪያዎችና ጥይቶች ምርመራ እያደረግኩ ነው በሚል በአክቲቪስቶቹ በኩል መረጃዎችን ካሾለከ በኋላ ዛሬ ደግሞ በአምባሳደሩ በኩል ህወሓት በሱዳን በኩል የጦር መሳሪያ እያስገባ ነው ሲል መረጃ እንዲወጣ አድርገዋል። ይህም ሌላኛው መረጃችን ነው። ኢትዮጵያ በዓለም ላይ በድህነት መጠን አስራ ሶስት ሀገራትን ብቻ በመብለጥ መቶ ሰማኒያ ደረጃ ላይ ተቀምጣለች። ይህ ጥልቅ ድህነት ያገዛዙ የጦርነት ፖሊሲ ውጤት ስለመሆኑ በባለሙያዎች በመነገር ላይ ነው። የከተማ ረሃቡም አድማሱን እያሰፋ ይገኛል። በዜና ትንታኔያችን በሰፊው ቃኝተነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን የአማራ ክልሉ ፕሬዚዳንት አቶ አረጋ ከበደ ላሊበላ ላይ ጥቃት ተፈጸመባቸው። ከጥቃቱም ለጥቂት መትረፋቸው ተሰምተዋል። የአገዛዙ ጦር በበኩሉ በላሊበላ በርካታ ፋኖ ገድ ያለው ሲል መግለጫ አውጥተዋል። አፋብሀ መሬልክዝ ግዙፉ ላስታሳምነው ጸጌ ኮር ተከዜ የክፍለ ጦር የፋኖ ኃይሎች የክፍለ ጦሩ ሜካናይዝድን በማቀናጀት ዛሬ ህዳር አንድ 2018 ከጠዋቱ ሁለት ሰዓት ተኩል እስከ ረፋዱ ሶስት ሰዓት ተኩል በወሰዱት ልዩ የማጥቃት ዘመቻ ላይ ነው አቶ አረጋ ከበደን ኢላማ ያደረገ ጥቃት መፈጸሙን እዙ ያስታወቀው። በግንባር መረጃው ላይ እንደተመለከተው ፕሬዚዳንቱ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ሹምሻ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ጥቃት የፈጸሙት የፋኖ ኃይሎች በብረት ለበስ ተሽከርካሪዎች እጅባ ላይ የነበሩትን የክልሉ ፕሬዚዳንት ኢላማ ያደረገ ጥቃት መፈጸሙን በጥቃቱም ሞርታርን ጨምሮ ዲሽቃና ሌሎች የቡድን የጦር መሳሪያዎች ጥቅም ላይ መዋላቸውን እዙ አስታውቋል። አፋብሃ መሪሌክስ በግንባር መረጃው ላይ እንደገለጸው በዚህ መብረቃዊ ጥቃት ከአስር በላይ ቀይ ቦኔት ለባሽ አጃቢዎቻቸው ወዲያውኑ ህይወታቸው ማለፉን፣ ፕሬዚዳንቱ ከተቃጣባቸው ጥቃት በእጀባ ብዛት መትረፋቸውን ለደቂቃዎች የመኪና ጉዟቸው ተገድቶ ከአየር ማረፊያው ቅርብ ለመሸሸግ እንደተገደዱ ገልጸዋል። የፋኖ ኃይሎች ጥቃት ረገብ ካለ በኋላ መንገድ ቀይረው በሌላ አቅጣጫ እንደተጓዙ የገለጸው የእዙ የግንባር መረጃ አገዛዙ በየብስም ይሆን በአየር የሚያደርጋቸው የትኞቹም ጉዞዎች በተለይም በመነሻና መዳረሻ ቀጠናዎቻቸው በከፍተኛ ስጋት የተሞሉ እንደሆነ በልዩ ዘመቻዎቻችን ማሳየታችንን እንቀጥላለን ብለዋል። በመጨረሻም አገዛዙ ብልጽግና የመጨረሻው ህቅታ ላይ እንደሚገኝና ያለባብሰው ቢያርሱ የአዳራሽ ዲስኩር ህዝቡን እንደማያደናግረው ሊታወቅ ይገባል ያለው እዙ የፋኖ የድል ችቦና የአማራ ህዝብ ሰቆቃ የሚያበቃበት ዘመን እውን እየሆነ መምጣቱን ገልጸዋል። መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህሉና ተጋድሎ ተጠናክሮ ይቀጥላል ያለው እዙ መሰል ልዩ ኦፕሬሽኖች ተጠናክረው እንደሚቀጥሉ አረጋግጠዋል። የብልጽግና አገዛዝ በበኩሉ በሰሜን ወሎ ዞን ላስታ ወረዳ እርምጃ መውሰዱን ገልጸዋል። በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረውን ጽንፈኛ ቡድን ደምሰሰናል የሚለው የአገዛዙ መግለጫ የሰምጥቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አብዲ መሀመድ ማብራሪያ ሰጥተዋል። ጽንፈኛ ሲል በጠራቸው የፋኖ ኃይሎች ላይ ጉዳት አድርሻለሁ ያለው አገዛዙ የፋኖ ተሽከርካሪዎች፣ ሞተር ሳይክሎች እንዲሁም የተለያዩ አይነት የጦር መሳሪያዎችንና የሕክምና ቁሳቁሶችን በቁጥጥር ስር አውያለሁ ብለዋል። ይህ ሪፖርት እንደሚያሳየው በዛሬው ዕለት በላሊበላ ወረዳ ውጊያ እንደነበር በራሱ በአገዛዝ ጦር የታመነበት ጉዳይ መሆኑን ሲሆን የክልሉ ፕሬዝዳንት ወደ ላሊበላ መጓዛቸውም ታውቋል። ይህም የፋኖ ኃይሎች አቶ አረጋ ከበደን ኢላማ ያደረገ ጥቃት መክፈታቸውን ያሳወቁበት የአውደ ውጊያ መረጃቸው እውነተኛ ስለመሆኑ ሌላ ጠቋሚ መረጃ ሆኗል። የአማራ ክልሉ ፕሬዝዳንት አቶ አረጋ ከበደን ጨምሮ ከባህር ዳር ጎንደር፣ ከባህር ዳር ላሊበላ እና ሌሎች መዳረሻ ቦታዎች ጉዟቸውን የሚያደርጉት በአውሮፕላን ሲሆን በሚጓዙባቸው ከተሞች ሁሉ በነፃነት መንቀሳቀስ የማይችሉበት በከፍተኛ አጀባ ውስጥ ሆነውም ለጥቃት ተጋላጭ የሆኑበት ሁኔታ እንደጨመረ የዛሬው የላሊበላው ጥቃት ተጨማሪ ማሳያ ሆኖ ይቀርባል። በአርሲ የኦርቶዶክሳውያን ግድያ ቀጥሏል። አገዛዙ በበኩሉ በወኪሎቹ በኩል የምስራቅ አርሲውን የጅምላ ጭፍጨፋ ሃይማኖትንም ሆነ ብሔርን መሰረት ያደረገ አይደለም የሚል ሪፖርት እንዲቀርብ አድርጓል። በዛሬው እለት ህዳር አንድ ቀን 2018 ከወደ ምስራቅ አርሲ ዞን የወጣው አሳዛኝ መረጃ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ግድያ የቀጠለ መሆኑን የሚያሳይ ነው። በዞኑ አስኮ ወረዳ በጡሌ ቢው ቀበሌ ጠለት አካባቢ ሶስት የኦርቶዶክስ ሃይማኖት ተከታዮች በአሰቃቂ ሁኔታ መገደላቸው ተሰምተዋል። ግድያው የተፈጸመው በዛሬው ዕለት መሆኑን የጠቆሙት የአካባቢ ምንጮች ልዩ ቦታው ጠለታ ገብርኤል ደብር በተባለ አካባቢ ከጠዋቱ ሶስት ሰዓት ላይ ሶስት ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባለበት የእርሻ ቦታ ላይ በጥይት ተደብድበው በግፍ ተገድለዋል ሲሉ ገልጸዋል። በዚህም ዛሬ ከጠዋቱ ሶስት ሰዓት ላይ የተገደሉ ሶስት የኦርቶዶክስ ተዋህዶ አማኞች ስም አቶ ጥላሁን በጌ ወጣት እዩ ብጅጉ፣ እንዲሁም የአስር አመት ህፃን ልጅ ጻድቃኔ ሰራዊቱ የሚባሉ መሆናቸውን ሶስቱም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች መሆናቸው ታውቋል። ይህ በእንዲህ እንዳለ ኦህዴድ ብልጽግና በወኪሎቹ በኩል ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ሲል ለግድያው ማስተባበያ ሰጥቷል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በምስራቅ አርሲ ዞን በሚገኙ ሶስት ወረዳዎች የተፈጸመውን የጅምላ ግድያ እንዲያጣራ አጣሪ ኮሚቴ ሰይሞ ይላከ ሲሆን ኮሚቴው የመጀመሪያ ደረጃ ሪፖርቱን በዛሬው ዕለት ይፋ ያደረገው እውነታውን በሚክድ መልኩ መሆኑ ታውቋል። ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ አልተፈጸመም ሲል ፖለቲካዊ ውግንና ያሳየበት ሪፖርት አቅርበዋል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ያላለቀ በመሆኑ ነው ያለ ሲሆን በምስራቅ አርሲ ዞን በአምስት ወረዳዎች በጅምላ ላይ የተገደሉ ኦርቶዶክሳውያንና ና የአማራ ተወላጆችን የግድያ መነሻ ደረቅ ወንጀል አሊያም ከዘረፋ እገታና ውንብድና ጋር የተያያዘ አድርጎ ማቅረቡ ሟቾችን ዳግም መግደል ነው ተብሏል። በእርግጥ ለግድያው ሌላ ምክንያት ተሰጥቶታል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳስታወቀው ጉዳዩን በአካባቢው በመሄድ አጣርተው የመጡት አስር ልዑካን ናቸው ያለ ሲሆን ይህ ልዑክ አጣራው ያለው መረጃ ግን እውነታውን የካደ ሆኖ ታይተዋል። ጥናቱ የተደረገው ጉና፣ ሸርካ፣ ሆንኩሎ፣ አቤ፣ መርቲ በተሰኙ አምስት ወረዳዎች ነው የሚለው የአጣሪ ኮሚቴው ሪፖርት በተጠቀሱት ወረዳዎች የሰው ህይወት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ መፈጸሙን አምኖ ይህ ሁሉ ውድመትና እልቂት የተፈጸመው ግን በተበዳይ ወገኖች ሃይማኖታዊና የብሔር ማንነት አይደለም ሲል ለኦህዴድ ብልጽግና የተመቸ ሪፖርት አቅርበዋል። የአጣሪ ኮሚቴውን የቅጥፈት ደረጃ ያሳያል የተባለው የሪፖርቱ ክፍል ደግሞ ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህንን ድርጊት የሚፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ሸኔ ወይም ፋኖ ናቸው የሚል ምላሽ ነው ሲል ሙሉ በሙሉ ፖለቲካዊ ውግንናውን አሳይተዋል። ይህ ሪፖርት የፋኖ ኃይሎች ምስራቅ አርሲ ድረስ በመጓዝ ኦርቶዶክሳውያንና የአማራ ተወላጆች እንደገደሉ ለማሳመን የሚጠር ለዚህም ተጎጂዎች ነገሩን የሚል ምንጭ ማቅረቡ ለህዝብ ያላቸው ንቀት ያሳየ ያሳየነውም ተብሏል። በጃል መሮ የሚመራው የኦሮሞ ነፃነት ሰራዊት ከሰሞኑ በሰጠው መግለጫ አገዛዙ በብሔርና በሃይማኖት መካከል ግጭት እንዲፈጠር ይፈልጋል፣ ይህንን ፍላጎቱንም እያደረገው ይገኛል ሲል መክሰሱ ይታወሳል። ለዚህ እንደ ማሳያ ከጠቀሳቸው መካከልም የአሪሲውን የኦርቶዶክስ ሃይማኖት ተከታዮች ላይ የተፈጸመውን ተከታታይ የሆነ ጥቃት መሆኑ አይዘነጋም። ብልጽግና አሪሲን ጨምሮ ጅማና ሌሎች አካባቢዎች ላይ ዜጎችን በሃይማኖትና በዘር በመከፋፈል ሊያጋድል እየሞከረ ነው ያለው የጃልመሮ ቡድን ከሰሞኑ በአሪሲ ዞን ድያ በብልጽግና መሆኑን በመግለጫው አረጋግጠዋል። እንዲያም ሆኖ የብልጽግና ወኪሎች ከተጎጂዎች ባደረግነው ማጣራት ከፊል ተጎጂዎች ግድያው የተፈጸመው በኦሮሞ ነጻነት ሰራዊትና በፋኖ ኃይሎች ነው ብለውኛል የሚል የመጀመሪያ ደረጃ ሪፖርት ይዞ መጥተዋል። ፓሪሲው የኦርቶዶክሳውያን ግድያ ከአንድ ቤተሰብ ስምንት ሰዎች እንደተገደሉ ቢቢሲ አማርኛ መዘገቡ ቤተ ክርስቲያኗ በበኩሏ በዚህ ወር ብቻ የሞቱትን ምዕመናን አህዛዊ መረጃ ሀያ አምስት መሆኑን መግለጿ ይታወሳል። የኦህዴድ ሽማምንት ደግሞ የሞት የለም ሲሉ ግድያውን ክደው ለቢቢሲ ኦሮምኛ ዝግጅት ክፍል መናገራቸው አይዘነጋም። የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር ይህን የጅምላ ጭፍጨፋ ሐሰት ነው ሲሉ ለቢቢሲ ኦሮምኛ መናገራቸው ምላሻቸው በህዝብ ዘንድ የፈጠረው ቁጣ ባልበረደበት በዚህ ወቅት ግድያው ሃይማኖታዊና የብሔር ማንነት መሰረት ያደረገ አይደለም የሪፖርት መውጣቱ ያገዛዙን ማናለብኝነትና ንቀት የሚያሳይ ሆኗል። ይህም በዘር ማጥፋት ወንጀል ደረጃ ከፍረጃ ማግለልና ጥቃት ማድረስ ጀምሮ ባሉ ሂደቶች ውስጥ ግድያን መካድ የመጨረሻው ደረጃ በኦህዴድ ባለስልጣናት እየተተገበረ ስለመሆኑ አስረጅ ምሳሌ ሆኖ ቀርበዋል። የብልጽግናው አገዛዝና የህወሓት ለግጭት የቀረበ ወታደራዊ ፍጥጫ ወደ መጨረሻው ምዕራፍ ተገፍተዋል። በክስ ላይ ክስ በወታደራዊ ኃይል ላይ ወታደራዊ ኃይል እየተደራረበ ነው። አገዛዙ ህወሓት በአፋር የተኮሳቸውን ከባድ መሳሪያዎችና ጥይቶች ምርመራ እያደረግኩ ነው በሚል በአክቲቪስቶቹ በኩል መረጃዎችን ካሾለከ በኋላ ዛሬ ደግሞ በአምባሳደሩ በኩል ህወሓት በሱዳን በኩል የጦር መሳሪያ እያስገባ ነው የሚል መረጃ እንዲወጣ አድርጓል። ይህም የብልጽግናው አገዛዝና የህወሓት ለግጭት የቀረበ ወታደራዊ ፍጥጫ ወደ መጨረሻው ምዕራፍ ለመድረሱ አመላካሽ ነው ተብሏል። ህወሓት ወደ አፋር ክልል ዘልቆ በገባበት የሁለት ቀናት ወረራ ውስጥ ለውጊያ ጥቅም ላይ የዋላቸውን የሞርተር ዲሽቃና ብሬን ጥይቶችና ተተኳሾች ላይ ነባር ናቸው ወይስ አዲስ በሚል ምርመራ መጀመሩን በወኪሎቹ በኩል ያስነገረው አገዛዙ የምርመራ ውጤቱን ሳያውቅ ይፋይ መንግስታዊ ውክልና ባላቸው ባለሙሉ ስልጣን አምባሳደር ሱሌይማን ደደፎ አማካኝነት ህወሓት ከሱዳን የጦር መሳሪያ ማስገባቱን መረጃ እንዲሰራጭ አድርጓል። በሶማሊያ የኢትዮጵያ አምባሳደር አቶ ሱሌማን ደደፎ በኤክስ ገጻቸው ላይ በጻፉት መልእክት በሱዳን በኩል የጦር መሳሪያ እየገባ መሆኑን ገልጸዋል። ጦር መሳሪያውን እያስገባ ያለውም ህወሓት መሆኑን ጠቅሰዋል። የፕሪቶሪያው ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑን የገለጹት አምባሳደሩ የህወሀት ጦረኛ ኃይሎች ከባድ መሳሪያዎችን ከቀበሩበት ከማውጣት ጎን ለጎን ተጨማሪ ጦር መሳሪያ በጎረቤት ሀገር ሱዳን በማስገባት በዚያውም ወታደራዊ ጥምረት መፍጠራቸውን በመግለጽ ከሰዋል። የህወሓት መሪዎች የፕሩቶሪያውን ስምምነት ከወንጀል እንደ ማምለጫ ሰበብ እየተጠቀሙበት መሆናቸውን በመጥቀስም ከሰዋል። አምባሳደሩ ህወሓት ተጨማሪ የጦር መሳሪያዎችን በጎረቤት ሀገራት በኩል ከማስገባት ጀምሮ ታጣቂዎችን በአርሚ ደረጃ ሲያደራጅ መቆየቱን በማስታወስ ወንጅለዋል። በዚህ ሰዓት የህዋት አመራሮች ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክደት እየፈጸሙ ነው ካሉ በኋላ በአጎራባሽ ክልሎች ላይ ወረራ በመፈጸም ለሌላ ዙር ጦርነት ዝግጅት ላይ ስለሆኑ ተጨማሪ ጥፋት ከመፈጸሙ በፊት እርምጃ እንዲወሰድ ጠይቀዋል። አምባሳደሩ በዚህ መልእክታቸው ህወሓት እና ብልጽግና ተባብረው ያፈረሱትን ስምምነት አንደኛውን ኃይል ብቻ ተጠያቂ በማድረግ የአገዛዙን ድንበር ተሻጋሪ ጦርነት ነጋሪት ጎስመዋል። በአምባሳደሩ ክስ ቀደም ብሎ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በተመሳሳይ መልኩ ለተባበሩት መንግስታትና ለአፍሪካ ህብረት በጻፉት ደብዳቤ ብልጽግና የፕሪቶሪያ ስምምነትን ጥሷል በማለት መክሰሳቸው ይታወሳል። በዚህ መልክ የቀጠለው የህወሓትና የብልጽግና መካሰስ ወደ ጦር ግንባር በማምራት ስለመሆኑ በውጤቱ በመታየት ላይ ነው። ኢትዮጵያ በዓለም ላይ በድህነት መጠን አስራ ሶስት ሀገራትን ብቻ በመብለጥ መቶ ሰማኒያ ደረጃ ላይ ተቀምጣለች። ይህ ጥልቅ ድህነት ያገዛዙ የጦርነት ፖሊሲ ውጤት ስለመሆኑ በባለሙያዎች በመነገር ላይ ነው። የከተማ ረሃቡም አድማሱን እያሰፋ ይገኛል። ኢትዮጵያ በዓለም ላይ በድህነት ከአንድ መቶ ዘጠና ሶስት ሀገራት መቶ ሰማኒያ ደረጃ ላይ መቀመጧን የተባበሩት መንግስታት የዓለም የምግብ ፕሮግራም በሪፖርቱ ገልጸዋል። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው መቶ ሀያ ዘጠኝ ነጥብ ሰባት ሚሊዮን ህዝብ በመያዝ መሆኑን መሆኑን በተመድ ሪፖርት ላይ ተመላክቷል። የብልጽግናው ጠቅላይ ሚኒስተር በበኩላቸው በፓርላማ ተገኝተው ስለ ሀገሪቱ የኢኮኖሚ ማደግ ማብራሪያ በሰጡበት ወቅት የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው። እንደዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል ሲሉ መናገራቸው ይታወሳል። የኢኮኖሚ እድገትን በአፍንጫ አሽተታችሁ ድረሱበት የሚሉት የብልጽግናው አለቃ በሚከተሉት የጦርነት ፖሊሲ የተነሳ የኢትዮጵያን ኢኮኖሚ አዙሪታዊ ድቀት ውስጥ ከማስገባታቸ በላይ እርሳቸው ወደ ስልጣን ከመጡ በኋላ 30 ከመቶ የሚገመቱ አዳዲስ ድሃዎች እንደፈጠሩ መረጃዎች ያሳያሉ። በተባበሩት መንግስታት የዓለም የምግብ ፕሮግራም ስትራቴጂ ረቂቅ ሰነር ላይ የተገኘው መረጃ አለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና የአየር ንብረት ቀውስ ሳቢያ የኢትዮጵያ የድህነት መጠን እንደጨመረ እቅዷ እንደታሰበው መሄድ እንዳልቻለ በሪፖርቱ ላይ ተመላክቷል። ከነዚህ ችግሮቿ በተጨማሪ ከአውሮፓውያኑ 2018 ጀምሮ ሀገሪቱ በኮቪድ-19 ቫይረስ በድርቅ፣ በጎርፍ፣ በበረሃማ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብ ፕሮግራም ስትራቴጂክ ረቂቅ ሰነድ ያስረዳል። የተዘረዘሩት ተግዳሮቶች የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ አድርጓል የሚለው የተመድ ሪፖርት በኢትዮጵያ ላለፉት አምስት ዓመታት የቀጠለው የሀገር ውስጥ ጦርነት በሀገሪቱ ድህነት ላይ ያሳደረውን ተ ጽኑ አልሸሸገም። ይህ በመሆኑ ዓለም አቀፍ ተቋሙ በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎት 3.3 ቢሊዮን ዶላር አሊያም ከግማሽ ትሪሊየን ብር በላይ እንደሚያስፈልገው አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ሚራክል እያሉ የሚጠሩት ፓርቲያቸው አስመዝግቤዋለሁ የሚሉት የኢኮኖሚ እድገት ለዜጎች የማይታይ ከመሆኑ ባሻገር ነፍስ ያወቀ የሀገሪቱ ዜጋ በተለይም ከተሜው የሚሰጠው ምስክርነት በከተሞች ረሃብ ስለመንሰራፋቱ ነው። የምጣኔ ሀብት ባለሙያዎች እንደሚሉት በኢትዮጵያ በከተሞች የሚስተዋለው ረሃብ የረሃቡን ደረጃ ከ1977 ረሃብ ወዲህ ለመጀመሪያ ጊዜ ሰዎች በቡድን በረሃብ መሞት የጀመሩበት አስከፊ ጊዜ ሲሉ ይገልጹታል። በኑሮ ውድነት ጫና በርካታ ዜጎች ስቃይ ውስጥ መግባታቸውን ተከትሎ አዲስ አበባን በመሰሉ ትልልቅ ከተሞች ራሳቸውን የሚያጠፉት ዜጎች ቁጥር እየጨመረ ስለመምጣቱም በመነገር ላይ ነው። ይህንን ተከትሎ በቀጣይ የህዝቡ አመፅ ከኑሮ ጫና ጋር የሚገናኝ እንደሚሆን ይጠበቃል የሚሉት አስተያየት ሰጪዎች አሁን ያለው የሀገር ውስጥ ጦርነት ተራዛሚና ውስብስብ ቢሆን እንኳን በከተሞች ያለው የኢኮኖሚ ውድቀት ህዝብ በአገዛዙ ላይ እንዲያመጽ ያደርገዋል በማለት አስተያየታቸውን ሰጥተዋል። ኢትዮጵያ አይደለንም፣ እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ፣ የት እንሄድ? ራብ አለቅም፣ ልጆቻችን ራብ አለቅም። ብንሄድ ምንም መፍትሄ ልናገኝ አልቻለም። እንዴት እንደሁን ለልጆቻችን እየረከቡ፣ ልጅቷ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት ለኛ ለራሳችን አቅቶናል። ቁርስ አይገንተን፣ የሰዎች ቁርስ ብናገኝ ማታ ወይ ምሳ አናገኝ፣ ምሳ ማናገኝበት ሰዓት አለ። አራስ ቤት አቅፈን፣ ዓይነ ስውራን አለ፣ ደካማ አለ፣ በሽተኛ አለ። እኛ ግን ከምናገኘው ለልጆቻችን ነው እንጂ ለኛ አንልም። እዚህ ጋር ጉልበት እያለን ግን የሶፊታ አይተን የምንበላው እንዴት እንሆን? እሺ፣ በተወለድንበት ሀገር የት ድረስ ሀገር የለንም። ሀገራችን ይሄን ዜጎች በዚህን ያህል መሬት በሚገኙባት አዲስ አበባ የኑሮ ውድነቱ 400% ጭማሪ የታየ መሆኑን ተከትሎ በመሃል አዲስ አበባ የከተማ ረሃብ ገብቷል። ይህንን ተከትሎ በረሃብ የሚሞቱ ራሳቸውን የሚያጠፉ ዜጎች ቁጥር በመጨመር ላይ ነው። በኢትዮጵያ አሁን ያለው የኢኮኖሚ ቀውስ በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ ነው የሚሉት የምጣኔ ሀብት ባለሙያዎች ቀውሱን ሲያስረዱ ሰላም የለም፣ ምርት የለም። ገበያው ላይ አቅርቦት ባነሰበት ሁኔታ በርካታ ሕገወጥ ገንዘብ ተበትኗል። ይህም በጥቂቶች እጅ መግባቱ የከተማ ረሃብን ፈጥሯል ይላሉ። ምርት በሌለበት ኢኮኖሚው በወደመበት ሀገር ገበያውን ያጥለቀለቁ እልፍ አላፍ የብር ወረቀቶች ጥቂት ምርቶችን ያ ያሳድዱ የሚውሉት በአብይ አህመድ ህገ ወጥ የገንዘብ ህትመት የተነሳ ነው የሚሉት ባለሙያዎች በአጠቃላይ በአገሪቱ ሰላም ጠፍተዋል፣ ስራ አጥነት፣ የተደራጀ ሌብነትና አፈና ተንሰራፍቷል ብለዋል። ወጥቶ መግባት የማይቻልበት ሁኔታ በመፈጠሩ ኢኮኖሚው ደምስሩ ተመቷል። ያሉት የምጣኔ ሀብት ባለሙያዎቹ በቀጣይ የከተማ ረሃቡ ከዚህም ሊከፋ እንደሚችል አስረድተዋል። የጣቢያችን ተንታኞች በበኩላቸው ከሰው ልጅ ህይወት በላይ የመንገድ ዘንባባ ክብር ባገኘበት አዲስ አበባ ዜጎች ዲሞክራሲያዊ መብታቸውን በትግል ለማረጋገጥ ፈራ ተባቢሉ እንኳን ጊዜ የማይሰጠው የኑሮ ሁኔታ ሳይወዱ በግድ ወደ አደባባይ እንዲወጡ ያደርጋቸዋል ሲሉ ሁኔታውን አስረድተዋል። በመጨረሻም የአፍሪካ ቀንድ መረጃዎችን ወደምንመለከትበት የዜና ምዕራፋችን እናምራል። በሶማሊያ በተደረገ ወታደራዊ ዘመቻ ሶስት ከፍተኛ የአልሸባብ አሸባሪ ቡድን መሪዎች ሲገደሉ፣ በሱዳን ደግሞ ሰብአዊ ቀውሱ አደገኛ ደረጃ ላይ መድረሱ ተሰምተዋል። በእርስ በርስ ጦርነትና በሽብር መናኸሪያነቱ የሚታወቀው የአፍሪካ ቀንድ ቀውስ እንደቀጠለ ነው። በሶማሊያ ግዛቶች ቀላል ግምት የማይሰጣቸው ነጻ ቀጠናዎችን መፍጠር የቻለው ነውጠኛው አልሸባብ ከሰሞኑ መሪዎቹን ያጣበት ዘመቻ ተከፍቶበታል። እንደ መረጃው በሶማሊያ በተደረገ ወታደራዊ ዘመቻ ሶስት ከፍተኛ የአልሸባብ አሸባሪ ቡድን መሪዎች ሲገደሉ ከተገደሉት መካከል በባኩል ግዛት በሚፈጸሙ የሽብር ጥቃቶች ቀንደኛ አቀነባባሪ የነበረው መሐመድ አብዲ መሐመድ ኑር ይገኝበታል ታል ተብለዋል የቱርክ አናዶሉ በጉዳዩ ላይ ይዞት በወጣው ዘገባ ላይ እንዳመላከተው ሶስቱ የአልሸባብ መሪዎች እርምጃ የተወሰደባቸው ከሰሞኑ በተመሩ ወታደራዊ ዘመቻዎች ነው የሞቃዲሾ መንግስት በበኩሉ በባኩል ና በይ ግዛቶች በርካታ ንጹሃንን የገደለው መሐመድ በቅጽል ስሙ ጎፎ የተባለው ግለሰብ በአባል መንደር በተደረገ ልዩ ወታደራዊ ዘመቻ መገደሉን ይፋይ ማረጋገጫ ሰጥቷል ያህየ ወይም አብዱ ካሊድ ና ሻሪፍ አሚር የተባሉ ተጨማሪ ቁልፍ የሽብር ቡድኑ አባላት በዘመቻው መገደል። ላቸውንም የሞቃዲሾ ወታደራዊ ኃላፊዎች ማረጋገጫ መስጠታቸው በአናዶሉ ዘገባ ላይ ተመላክተዋል። በሌላ የአፍሪካ ቀንድ መረጃችን በሱዳን ሰብዊ ቀውሱ አደገኛ ደረጃ ላይ ደርሰዋል። የውክልና ጦርነት ሰለባ በሆነችው ሱዳን ምድር ውስጥ የተፈናቃዮች ቁጥር እንደ አዲስ በመጨመር ላይ ነው። የዳጋሎ ጦር በሱዳን ብሔራዊ ጦር ላይ ወታደራዊ ብልጫ እየያዘ መምጣቱን አደጋው ከባድ ሆነዋል። በኮርዱፋን ግዛት በተባባሰው ውጊያ ሁለት ሺ ሰላማዊ ሰዎች መፈናቀላቸውን የተመድ መረጃ ያመላክታል። ባለፉት ሶስት ቀናት በሱዳን ሰሜናዊ ኮርዱፋን ግዛት ከባራ ከተማና አቅራቢያው ከሚገኙ በርካታ መንደሮች ውስጥ እየተባባሰ በመጣው ውጊያ በሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፍ የፍልሰተኞች ድርጅት አስታውቋል። በተቋሙ የፍልሰተኞች ክትትል ማትሪክስ መሰረት አዲሱ የተፈናቃዮች ማዕበል የተከሰተው የሱዳን ፈጥኖ ድራሽ ኃይል ከጥቅምት 28 እስከ 30 ቀን 2018 ዓ ም በፈጸመው ጥቃት መሆኑን የፍልሰተኞች ድርጅቱ አዲስ በወጣው መግለጫ አመላክተዋል። ተቋሙ ከጥቅምት 16 2018 ዓ ም ጀምሮ በባራ፣ ሸይካን፣ ረሃድ፣ ኦምረዋባ ና ኦምዳም ሀጂ አህመድ አካባቢ በተከታታይ በተፈጸሙ ጥቃቶች 38,990 ሰዎች መፈናቀላቸውን ገልጸዋል። በሱዳን ጦርና በፈጥኖ ድራሽ ኃይል መካከል የሚደረገው ጦርነት በሺዎች የሚቆጠሩ ሰዎችን መግደሉ ይታወቃል። በሚሊየን የሚቆጠሩ ሰዎችን ደግሞ ያፈናቀለ የውክልና ጦርነት ነው። ከጦርነቱ ጋር በተያያዘ በስደት በኢትዮጵያ የሚገኙ ሱዳናውያን ከቪዛ እድሳትና ከቅጣት ጋር ከባድ ፈተና እንደገጠማቸውም ተሰምተዋል። ስደተኞቹ ለአገልግሎትና ቪዛን ለማሳደስ በሚፈጠረው መዘግየት የሚጣለው ቅጣት አማሯቸዋል። በጉዳዩ ላይ ዘገባ የሰራው ሱዳን ትሪቢዩን በኢትዮጵያ ያሉ የሱዳን ስደተኞች ከነዋሪነትና ከቪዛ እድሳት ጋር በተያያዙ ችግሮች ላይ ከፍተኛ የኑሮ ፈተናዎች እንደገጠሟቸው አትተዋል። ከጦርነቱ መቀስቀስ ጀምሮ ከአንድ መቶ ሺህ በላይ ሱዳናውያን ስደተኞች በኢትዮጵያ እንደሚገኙም በመረጃው ላይ ተመላክተዋል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆ